ወደ አባወራነቱ ልዕቀት ለመውጣት በወንድነት ቁምና ሞልቶ ለመገኘትም በራስ መተማመን ወይም በራስ ላይ ያለ እምነት አስፈላጊ ነው። በራስ መተማመን ደካማ በሆነበት ሁኔታ ልትሰራው ያለህን ግዴታህን በብቃትና በጥራት መወጣት አትችልም። ነገር ግን እንዲህ ያለውን ጽድቅ ልንሰራበት ዘንድ የሚያስፈልገን በራስ መተማመን እንዴት ይገኛል? እስ ስለ እነዚህ ነገሮች እናውራ። ከዛ በፊት ግን እንደተለመደው የኦጌጌላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። ኤዲብል ኮኑ ዘይቶች አዘጋጀዋለሁ እኔም ምንኩን ቤተሰቤ ልጆቼ ወዳጆቼ ስንታጠብበት ቆይተናል። እጅግ ጥራት ያለው ሳሙና ነው፣ እጅግም ይበረክታል። ይህን ሳሙና ስናዘጋጀው ፋንስ እንዲሆን ተወዳጅ እንዲሆን ብለን የምንጨምርበት ምንም አይነት ኬሚካል የለም። ይህም ማለት አረፋ እንዲያወጣ እንዲኩረፈረፍ ደረቅ እንዲሆን ረጅም ጊዜ እንዲያገለግል ብርካቴ እንዲኖረ ተብሎ የሚገባበት ምንም አይነት ኬሚካል የለም። እነዚን ኬሚካሎች በማስቀረታችን ድሮ በሌላ ሳሙና ስንታጠብ ፀጉራችን ላይ ቆዳችን ላይ ደርስ የነበረው መንጣት መቀርጣት መከርቸፍ ማስቀረት ችለናል። በየወጌ ገላ ሳሙና ከታጠብን በኋላ ቆዳችንም ሆነ ፀጉራችን ተፈጥሮ ተፈጥሮዊ ወዝን በቀላሉና በፍጥነት መመለስ እንዲ የሚችል ረድቶታል ማለት ነው። በመቶ ሰብአምስት ግራም አዘጋጅቸዋለሁ፣ 300 ብር ይሸጣል። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። እሱን ጉግል ማፕ አድራሻ ላይ አፕ ላይ ኮፒ ፔስት በማድረግ ሰርች በማድረግ እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ በተለምዶ ኮሜርስ የሚባለው አካባቢ ታገኘዋለህ። እዛ ሄደህ የወጌገላ ሳሙና ስትላቸው፣ ይህንም በመቶ ሰብአምስት ግራም ያዘጋጅነውን ሳሙና 300 ብር ብቻ ይሸጡላል። እስከ መቼ ነው በዚህ ሳሙና ምታጠበው እስክትል ድረስ ይበረክታል። እንግዲህ ከሳሙናችን እኛ እንደተጠቀምነ በሳሙናችን እኛ እንደተጠቀምንበት ለቆዳችን፣ ለጸጉራችን እንደጠቀመው አንተ እንደተጠቀምበት እንመክራለን። ከዛ ባሻገር ግን ይህን ሳሙና ገዝተ ለአንተ ለወዳጆች በሱ ታብታ በረክተው በዚህ የዩቲዩብ ቻናል ትውልዳችን ላይ በተለይም ደግሞ ወንዶቻችን ላይ የተቃጣውን ወንዶቻችን የማለጭ ሴራ በመቀልበሱ ረገድ ታግዘናለ። ልመን አይደለም፣ ትብብር ነው። ጀግናው እንዴት አለ። በራስ መተማመን ወይም ደግሞ ስለ ራስ መተማመን በራስ መተማመን ስለሚባለው ነገር ማውራት ፈልጌያለሁ። ጥቂት ነው ማውራት የፈለግኩት። በእርግጥ ለምን ብዙ ጊዜ ዲሞናይዝ እየተደረገ እየተኮነነ ይገኛል? ብዙዎች በራስ መተማመናቸው በጣም የወረደ ነው፣ ወይም ደግሞ በራስ መተማመን የሚባል ነገር የላቸውም እስኪባሉ ድረስ። በጣም የሚገርመው ታዲያ እነዚህ ሰዎች በራስ መተማመን የላቸውም የምንለው ወይም ደግሞ በራስ መተማመናቸው ተንኮታኩቶ ወድቋል፣ ከላቸው ተገፍ ወድቋል ለምንላቸው ሰዎች የእምነት ሰው ናቸው ስንል ደግሞ እርስ በርሱ የሚጋጫ ያው ያለበት ነገር ነው፣ ወይም ፓራዶክስ ለእኔ ይሆንብኛል። በራስ መተማመን ምንድን ነው? አንድን ነገር፣ አንድን ግዴታ፣ አንድን ስራ የምትሰራበት አቅም የራስህ የሆነ በራስህ የሆነ አቅም፣ ችሎታ እና ብቃት ላይ ያለህ እምነት በራስ መተማመን ይባላል። ማንኛውንም በፊትህ ያለ ስራ፣ ግዴታ፣ ዲዩስ ኤንድ ሪስፖንሲቢሊቲ ትወጣበት ዘንድ በአንተ ዘንድ ያለ አቅም፣ ችሎታ እና ብቃት ላይ ያለህ እምነት በራስ መተማመን ነው። እኔ ዲፋይን ሳረገው ይሄ ዲክሽነሪ ላይ ሄደ ትክክል አይደለም ምናምን ላይሆን ይችላል። እኔ ስገልጸው እንደዛ ነው የማካፍል። የራሴን ኤክስፔሪንስ ነው የራሴን ልምድ ነው። በዚህ ጉዳይ ላይ ባለሙያ አደለውም፣ ፕሮፌሽናል ሰው አደለውም፣ ኤክስፐርት የለኝም ወይም ደግሞ ሌላም ሌላም ብቻ እንደወንድም የራሴን ነገር ነው የማካፍለው። ስለዚህ ያንን ነገር አለህ ማለት የራስ አቅም ችሎታና ብቃት ላይ እምነት አለህ ማለት፣ አንድን ግዳጅ ለመወጣት በራስ መተማመን አለህ ማለት ነው። በራስ መተማመን አሁን ከነገር ነው አቅም ችሎታ ብቃት ካላቸው ነገሮች አንጻር ስታየው ያ ልትሰራው የፈራኸው ወይም ልትሰራው ያለህን ልትሰራው የምታደርገውን ነገር ግን የፈራኸውን የተጠራጠርከውን ነገር እንደምንም ብለህ ደግመህ ደጋግመህ እየወደክ እየተነሳ ብትሰራው ከብዙ ድግግሞች በኋላ ከብዙ ስህተቶች በኋላ ምናልባት ጥሩ በራስ መተማመን ዴቨሎፕ ልታደርግ ትችላለህ። ጥሩ በራስ መተማመን ዴቨሎፕ ልታደርግ ትችላለህ። ለምን ያንን ነገር ከብዙ ስህተት እየቻልክበት አቅምም እየገነባህበት ችሎታም እያገኘህበት ክህሎት እያገኘበት እንዲሁም ደግሞ በከፍተኛ ብቃትም እየፈጸምከው እየመጣ ስለሆነ በራስ መተማመን እየጨመረ ይመጣል። አይደለም እንዴ? አንዲት ዶሮ ወጥ የዶሮ ወጥ ልትሰራ ያላት ሴት መጀመሪያ ላይ ስትሰራው አጉላጉል ይሆንባታል። ከዛ እያለ ሽንኩርት ሲያርባት፣ በርበሬ ሲበዛባት፣ ስጋው ሳይበስል ሲቀር፣ ቅቤው ሲበዛባት፣ ጨው ሲበዛባት፣ ሲንጣለልባት፣ ሌላም ሌላም ነገር እነዚህ ነገሮች አሳልፋ ምናልባትም አስር ጊዜ አስራ አምስት ጊዜ ዶሮ ወጥን ከሰራች በኋላ ከዛ በኋላ አቅሙ ችሎታውም ብቃቱም ይኖራታል። ሰልፍ ኮንፊደንሷ በጣም ከፍተኛ ነው። በራስ መተማመኗ ከፍተኛ ነው። ዶሮ ወጥን ስለመስራት ስናስብ ማለት ነው። እንዲሁም ወንዱንም ብታዩት በተለያየ ሙያ መስክ ላይ የሚሰማራው ወንድ መጀመሪያ ጊዜ ላይ የሚሰራው ስራ ይህን ነገር አላቆም፣ ግራ ይገባኛል፣ ይበላሽብኛል ይላል። በብዙ ኪሳራ ትጋፍጦ ያንን ነገር ከተለማመደው ካደረገው ግን ወደ በራስ መተማመን የመምጣት እድሉ ሰፊ ነው። ይህ በራስ መተማመን ግን ከአይንዶፍ ስታስተውሉት፣ ቀስ ብላችሁ ስትመረምሩት ደመነፍሳዊ ነው። ደመነፍሳዊ ነው። ዩኔ ሴንስ በድግግሞሽ የሚመጣ ነው። ደጋግመን ደጋግመን በመስራት ምንም አይነት እውቀት አልታከልበትም እያለን አይደለም፣ ግን ነገሩን ደጋግመን ደጋግመን ደጋግመን ደጋግመን ደጋግመን በመስራት የሚመጣ ነው። አስቀደመን አውቀን ሞልተን ሰፈን የምንገባበት የምንጋፈጥበት ነገር አይደለም። በድግግሞሽ የሚመጣ ነገር ነውእና ደመነፍሳዊ ነው። ይህ ነገር ማንኛውንም ሰው ሊያደርገው ይችላል በየትኛውም ዓለም በየትኛውም ጥግ ሪጋርድሎስ ቱ ስኪን ከለር ወይም ደግሞ እምነት ሃይማኖትን በሉት ምንም ሊያደርጉ ይችላል ይህንን አይነት ወይም ደግሞ ሊያገኙ ይችላል፣ ይህንን አይነት በራስ መተማመን። እኔ ግን ለወራልክ የፈለግኩ ታዲያ በራስ መተማመን ከዚኛው ያለፈ የሰፋ የጠለቀ የበዛ በራስ መተማመን የምታገኝበትን ነገር ነው። እሱም ደግሞ ምንድን ነው? አንተ በራስ ላይ ያለ እምነት በራስ መተማመን ቀድመ እንደጠቀስ ነው፣ አቅም ችሎታ ብቃት እነሱን ኢንቮልቭ የሚያደርግ ነው። አሁን ቢሆን እነዛ ነገሮች መነሻ ምንጫቸው ማን ይሆናል? ወይም ደግሞ በራስ መተማመን፣ በራስ ላይ ያለ እምነት ማን ላይ የተመሰረተ ይሆናል? ከኋላህ ያለው ያንተ አስገኝ የሆነው አባት ላይ የተመሰረተ ይወጣል። አባት ማለት ወላጅ አባትን የስጋ አባትን ማለት ሳይሆን የሰማዩን አባት ማለት ነው። እሱ ላይ የተመሰረተ ይሆናል። እሱ ላይ ያለህ እምነት በጠነከረ ቁጥር በራስ ላይ ያለ እምነት እየጨመረ ይመጣል፣ እየተጠናከረ አንድን ግዳጅ እወጣበታለሁ እወጣበት ዘንድ የተሰጠኝ ነገር እኔ ጋር አለ ብለህ የምትተማመንበት እምነት እየጨመረ ይመጣል ማለት ነው። እንደዛ ነገር። ስለዚህ በራስ መተማመን ወይም ደግሞ በራስ ላይ ያለህ እምነት የተመሰረተው የተተከለው የት ነው ማለት ነው? አባትህ ላይ ነው ማለት ነው። አባትህ ላይ ባለ እምነት ነው ማለት ነው። አባትህ ላይ ባለ እምነት እያደከሰት መጣ። አባትህ ላይ ያለ እምነት እየጠነከረ ሲመጣ በራስ መተማመን እየጨመረ ይመጣል። በምንም አይነት መልኩ አባት ላይ ያለኝ እምነት በጣም ከፍተኛ ነው ተብሎ አንድ ሰው ስለ እውነት ስለ ጽድቅ ስለ ፍትህ ሊፈጽማቸው የሚገባቸውን ግዳጆች ለመወጣት በራስ መተማመን የሌለው ከሆነ አባቱ ላይ ያለው እምነትም ጥያቄ ምልክት ውስጥ የሚገባ ነው። ካይንድ ኦፍ ማስመሰያ ነው፣ መነገጃ ሊሆን ይችላል ብዙ ብዙ ትርጉም ሊሰጠው ይችላል። ያው ብዙ አይነት ትርጓሜዎች ሊኖሩት ይችላል፣ ወይም ደግሞ እውነቶችም ሊኖሩት ይችላሉ እዛ ውስጥ ሱን እንቶ ግን እኔ ለአንተ የምነግርህ ነገር እኔ የተጠቀምኩበትን ነው ማካፍልህ። አሁንም ምንም የተለየ እውቀት የተለየ ትምህርት ኖሮኛ አይደለም፣ የራሴን ልምምዶች ነው ማካፍልህ። በአባት ላይ ያለውን እምነት አጠንክር። ስለ አባት የምታውቀውን ነገር፣ ከአንተ ጋር ስላለው ግንኙነት፣ አንተን እንዴት እንዳስገኝ፣ አንተን ከምን እንደሰራ፣ በምን በምን አካቶ እንዳመጣ፣ እነዚህን ነገሮች መርምር። ተፈጥሯዊ ማንነትን ፈትሽ፣ እወቅ። እነዚያን ነገሮች ባወቅ ቁጥር በአባት ላይ ያለ እምነት እየጨመረ ይመጣል። በአባት ላይ ያለ እምነት በእውቀት ደረጃ እየጨመረ ይመጣል። በእውቀት ደረጃ አለኝ የምጋፈጠው ነገር ብለ እየጨመርክ ትመጣለህ። በተግባር ግን ስትፈተን የሚገኘው ነው። ስትፈተን የምታገኘው ነው። ስትፈተን የምታገኘው ነው። ያ በእውቀት አንተ ጋር የመጣውን የገባውን ነገር ሴድመንት አድርጎ ቅርጽ ይዞ ዘቅጦ በልቦና ውስጥ እንዲቀመጥ የምታደርገው በተግባር መጋፈጥ ስትጀምር ነው። በተግባር ድርጊቶችን ፈተናዎችን መጋፈጥ ስትጀምር ነው። ለምሳሌ ምን የሚባል ተረት አለ? እንግዳ ካልመጣ ሁሉ ሴት፣ ዝናብ ካልዘነበ ሁሉ ቤት ይባላል። እንግዳ ካልመጣ ሁሏም ሴት ባለሙያ ነኝ ባይነችም ሁሏም በቤቷ እንደዚህ አይነት ወጥ ሰራለሁ፣ እንደዚ አይነት ምግብ ሰራለሁ፣ ዛሬ እንደዚህ አይነት ነገር ሰርቼ፣ እንደዚ አይነት ነገር በልቼ፣ እንደዚህ አይነት ነገር አብልቻቸው በቤት ውስጥ ያሉት ልጆቿን ሁሏም ሴት ትላለች። ነገር ግን ትክክለኛ ባለሙያ ሴት ነች፣ ስንዱ ሴት ነች ተብላ የሚመሰከርላት መቼ ነው? እንግዳ ሲመጣ ነው። ግብዣ ኖሮ ድግስ ኖሯ ከቤቷ ወይም ደግሞ እንግዳ ድንገት ደርሶም እንበል እንግዳ ደርሶ ለእንግዳ ያዘጋጀችው ነገር እህል እህል የማይል ሲሆን፣ ያን ጊዜ እቺ ሴት ትላንትና ለጉራ ነበር ማለት ነው። ሴት ነኝ ባለሙያኔ ስትል የነበረችው ያ እንግዳ ሲመጣ ያንን ባለሙያነቷን እንደዛ የፎለለችበትን የፎከረችበትን ባለሙያነቷን ማሳየት አልቻለችም እና ስንዱ ባለሙያ የሚያሰኛት ምንም ነገር አይገኝም ከድርጊቷ። ዝናብ ካልዘነበ ሁሉ ቤት ይባላል። ያ ማለት ምንድን ነው? ሁላችንም ቤት አለን ቤት አለን ቤት አለን እኔም ቤት አለኝ እኔም ቤት አለኝ የኔ ቤት በዚህ ወጥቶ የኔ በዚህ ቤት ገብቶ እንላለን። ነገር ግን በትክክል ያ ቤት ቤት ነው ወይ ያኖራል ወይ የሚያስብለው ክረምትን ሲያሻግረን፣ ከላይ የሚያፈስ ከስር እንደ ምንጭ የሚፍለቀለቅ በጎን የዝናብ ወጨፎ የሚያስገባ ቤት ውስጥ ተቀምጠን ቤት አለን ለማለት በጣም ይከብዳል። ስለዚህ በዛ በክረምት ወቅት ያ የክረምት ወቅት ለዛ ቤት ፈተናው ይሆንበታል መፈተኛው ይሆንበታል፣ እውነት ቤት ነው አይደለም። እንደዚሁ ሁሉ ፈተና እስካልመጣ ድረስ ሁሉ አማኝ ነኝ ባይ ነው ሁሉ በአባቱ ላይ እምነት እንዳለው የሚያወራ የሚፎልልበት ጊዜ ነው። ፈተና ሲመጣስ? ሽል ሽል ሽል ሽል ምክንያት እየተፈለገ ብልሃት ነው የሚሉት ፈሊጥ ደግሞ መቷል። በብልሃት ማለፍ ጊዜውን በብልሃት ማለፍ ፈተናን በብልሃት ማለፍ። ዜና አትፈተንም። ካልተፈተንክ ማንነት አይታወቅም። ካልተፈተንክ ትላንትና ተመስርቼበታለሁ ያልከው እምነት እንዴት ሆኖ ነው የሚገለጠው? በራስ መተማመንህ ዴቨሎፕ የሚያደርገው የሚያድገው በፈተና ውስጥ ነው። ምንም እንኳን አስቀድመህ በአባት ላይ የተመሰረትክበት እምነት ለዛ ለመጣ ፈተና ትጥቅና ስንቅ ቢሆንህም ያ እምነት አለኝ ብለህ በምስክርነት ለመቆም ግን ያንን ፈተና መጋፈጥ ግድ ይላል። ያንን ፈተና መጋፈጥ ባልፈለክበት ሁኔታ የአፍ ላይ አማኝነህ፣ በአፍህ ብዙ ታወራለህ። ነገር ግን ምን ጊዜም መቼም ፈተና በመጣ ቁጥር የምደነግጥ የምትበረግግ መሆነ አይቀርም። እንዲሁም ደግሞ ያ ፈተና ኃጢአት ከሆነ በተለይም ደግሞ ኢፍትሃዊነት ከሆነም ከዛ ፈተና ጋር እንደምንም ብዬ ተስማመቼ ልኑር ከዛ መከራ ጋር ተስማምቼ ልኖር እንጂ ላስወግደው አትልም፣ ማለትም አትችልም የምትልበትን አቅም፣ ችሎታ፣ ብቃት ዴቨሎፕ አላደረክምና፣ እነዛ እንዴት ነው የምታሳድጋቸው? ብዙ በማንበብ አይደለም፣ ብዙ ማስትሬት እና ዶክትሬት በመያዝ አይደለም፣ ብዙ የማዕረግ ስሞችን በመደርደር አይደለም። ስለ እውነትና ስለ ጽድቅ፣ ስለ ፍትህ ባወከው ልክ በተመሰረትክበት እምነት በመጋፈጥ እንጂ እምነትህ ያ ከፊት የመጣን ፈተና መጋፈጥ የማያስችልህ ከሆነ ተጠራጠረው። አስመሳይነት ነው። የያዝከው ነገር እያስመሰልክ ነው ወይስ የምር ከልብህ ታምናለህ? ፈተናን በፊታችን የመጣን ፈተናን ሽል ማለት ከጀመርን እሱም ደግሞ ልማድ ከሆነብን እሱንም ደግሞ ብልሃት ብለን ከሰየም ነው መቼም በራስ መተማመን አናሳድቅም። መቼም በአባታችን ላይ ያለን እምነት ማሳደግ አንችልም። በአባታችን ላይ ያለን እምነት ባላደገበት፣ ባልጠነከረበት ሁኔታ ደግሞ በራሳችን ላይ እንዴት እምነት ይኖረናል? ስለዚህ በራስ መተማመናችንን በራስ መተማመን ማሳደግ ከፈለግ ባወከው ልክ ስለ እውነት ስለ ጽድቅ የትም ቦታ በየትኛውም ጊዜ በየትኛውም ሁኔታ ውስጥ መቆምን ተለማመድ። መጋፈጥን ተለማመድ። እቺን በብላት ልለፋት፣ እቺን በብላት ልለፋት፣ እቺ ስንቱን በብላት አልፈው። ከዛ በኋላ የሆነ ቀን ላይ ስትገኝ፣ የሆነ ቦታ ላይ ስትገኝ እንደ ትልቅነት እንደ ማዕረግ ብዛት ሳይሆን ተንኮታክቶ ትወድቃለህ፣ ተንኮታክቶ ትወድቃለህ። መቋቋምም አትችልም። እነዛን ነገሮችን በቦታ በጊዜ በሁኔታ የማይለወጥ የማይናወጥ ድፍረትን ጽናትን መያዝ የምትችለው በቦታ በጊዜ በሁኔታ የማይለወጥ አባት ላይ ጽኑ እምነት ሲኖረ ነው። ያ እምነት ነው፣ እምነት አድርገህ ያንን እምነት ገንዘብ አድርገህ በራስ መተማመን የምትለው በራሴ እተማመናለሁ ስል ይሄ ራሴ ያልኩት ያገኘሁት ከአባቴ ቀዳሁት፣ ከአባቴ ያመጣሁት ነው። ስለሆነም በራስ መተማመን በሁለት ነገሮች ላይ ይመሰረታል። አንደኛ በእምነት በአባታችን ላይ ባለን እምነት በራስ መተማመናችን የሚመሰረትበት የሚተከልበት ሩትድ የሚሆነው በዛ በማይናወጠው በጊዜ በሁኔታ በቦታ በማይለዋወጠው አምላካችን ላይ በሚኖረን እምነት። ምክንያቱም እኛ በጊዜ በቦታ በሁኔታ እንለዋወጣለን እና በጊዜ በቦታ በሁኔታ የሚለዋወጥን ነገር ደግሞ ሙሉ በሙሉ መተማመን አስቸጋሪ ነውና፣ ስለዚህ ያ በራስ መተማመናችን በጊዜ በቦታ በሁኔታ በማይለዋወጠው አምላካችን ላይ ባለን እምነት ላይ የተመሰረተ ስለሚሆን ያ እምነት አስፈላጊ ነው። ያ እምነት በእውቀት ይመጣል። ስለሱ ስናውቅ እምነታችን እየጠነከረ ይመጣል። እምነታችን ከእውቀታችን የሚመጣ ነው። ስለሱ ስናውቅ እምነታችን እየጠነከረ እያደገ እንደሚመጣ፣ ያ እምነታችን ደግሞ ፍርሃትን ከውስጣችን አውጥቶ ይጥልልናል። ፍርሃት፣ ምን አይነት ፍርሃት? ዓለም ከእውነት በተቃራኒ በሐሰት ከጽድቅ በተቃራኒ በኃጢአት ከፍትህ በተቃራኒ በኢፍትሐዊነት የምትመጣበትን መንገድ ያለ ፍርሃት በድፍረት ለመጋፈጥ ያስችለናል። ስለዚህ የሚጸናበት ደግሞ ሁለተኛው ነገር ምንድን ነው? ያንን ፈተና መጋፈጥ ያንን ህይወት ያንን ድርጊት ያንን ልንወጣ የሚገባንን ግዴታ መፈጸም ያንን ግዴታ ስንፈጽም የሚመጣን ፍርሃት የሚመጣን መከራ ያለምንም ጥርጣሬ ያለምንም ፍርሃት መጋፈጥ ነው ማለት ነው። በሱ በሱ እምነታችን ይጸናል፣ በራስ መተማመናችንም እንዲሁ ይጸናል። ፈተናን ሽል የምንለው ከሆነ መከራን ሽል የምንለው ከሆነ መከራን ከመጋፈጥ ይልቅ የምንሸሽ ከሆነ ያንንም ሽሽት ብልሃት የምንለው ከሆነ እምነታችን ዝም ብሎ ቢፌ ውስጥ እንደሚቀመጥ ጌጣጌጥ ይሆናል። አሻንጉሊት ይሆናል። በተግባር ያልተፈተነ መኖርና መሞቱ ያልታወቀ ይሆናል። ስለዚህ ያ ከእውቀት የተነሳ አገኘነው በምንለው እምነት ፍርሃት ከጠፋልን ግዳጃችንን የምንፈጽምበት ይሆናል ማለት ነው። ግዳጃችንን ስንፈጽምበት የሚመጣውን መከራ ስንጋፈጥበት ያን ጊዜ ጽኑ እምነት አለን ማለት ነው። በራስ መተማመናችንም እየጨመር ይመጣል። ካንድ በተወሰነ መልኩ ተረድተኛል ብዬ አስባለሁ። ያው እነዚህ ነገሮች እንግዲህ ቁጭ ብለ በመፈትፈት በማውራት በማውራት የምታመጣቸው ነገሮች አሉ። ቱሳሟት ፍንጩን ካገኘኸው ከዛ ወደ ድርጊት መሄድ መቻል አለብህ። ቁጭ ብለ ስለተፈላሰብክበት ስላሰብክበት ስላሰብክበት አውጥተህ ስላወረድከው ብዙ መጽሐፍ ስላነበብክበትም ብዙ ስለጻፍክበትም ብዙ ስላወራህበትም የሚመጣ ነገር አይደለም። እምነትም እንደዛ የሚመጣ ነገር አይደለም። በራስ መተማመን የምንለው ነገር እንደዛ የሚመጣ አይደለም። በአባታችን ላይ ያለን እምነትም በዛ መልክ የሚገኝ አይደለም። ብዙ በማወቅ ብዙ ማስትሬት እና ዶክትሬት በመስራት በቴዎሎጂ ደረጃ በአባታችን ላይ ያለን እምነት ይጨምራል ማለት አይደለም። እንዲሁም ደግሞ በራስ መተማመን ወይም ደግሞ ስለራስ ማወቅ ስለራስ ብዙ ስላወቅ በራስ መተማመን ይጨምራል ማለት አይደለም። አቅምን፣ ችሎታን፣ ብቃትን በጣም ብዙ ስላወቅከው ይጨምራል ማለት አይደለም። ነገር ግን በእነሱ ልትፈጽማቸው የሚገባቸው ወይም ልትፈጽመው የሚገባህን ግዴታ መወጣት የሚያስችልህን ድፍረት እስካስገኘልህ ድረስ እስካስገኘህበት ድረስ በዛ በድፍረት ተጠቅመህ ጥቂትም ትንሽም እያልክ ደረጃ በደረጃ ፈተናዎችን መጋፈጥ ስትጀምር፣ ያን ጊዜ እምነትህ ጽኑ እየሆነ ይመጣል። ሴድመንት እያደረግን እየዘቀጠ ልብ ውስጥ እያረፈ እየዘቀጠ ይመጣል። ሰዎች ከየት መጣው ይህንን በራስ መተማመን ሲሉ ለጊዜው የሆነ መጽሐፍ አንብቦ የሆነ ነገር ሊሉ ይችላሉ። ነገር ግን ጠጋ ብለው ህይወትህን ሳይውት ግን ይሄ በራስ መተማመንህ ምንጩ የተተከለበት ስሩ አባትህ እንደሆነ በአባትህ እምነት ላይ የተመረኮዘ እንደሆነ በአባት ላይ በአባትህ ላይ ያለ እምነት ምንጭ እንደሆነልክ ማወቅ ይችላሉ። ከሱ የተነሳ ድፍረትን እንዳገኘህ እና ከዛ ድፍረትም የተነሳ በዓለም ልትፈጸመው ያለህን ግዴታ ያለምንም ፍርሃት እንደምትጋፈጥ እነዛን ፈተናዎችን በተጋፈጥካቸው እነዛን መከራዎችን በተጋፈጥካቸው ቁጥር ደግሞ ትላንትና ያላሰብካቸውን ተጨማሪ ሀብታት ተጨማሪ ጸጋዎችን ዲስከቨር ማድረግ እንደምትችል ማወቅ ይችላሉ፣ ይረዳሉ። በራስ መተማመንና ታሪኩ እንግዲህ ይህን ይመስላል። ይሄ እንግዲህ የራሴ ልምምዶች እኔ እንደመሰለኝ አሁን ላይ ስናገር፣ አሁን ላይ ሳወራልህ እንደመጣልኝ እየተናገርኩት ነው። ሌላ ጊዜ የበለጠ ላብራራው ይችላለሁ ወይም ደግሞ በፍኖታ አባውራ ስልጠና ይህን ጉዳይ ስታነሳው ማውራት እንችላለን። በዚህ ከ- በተጨማሪ ዲስከስ ማድረግ እንችላለን። እንደነገርኳችሁ እንግዲህ የፍኖታ አባውራ ስልጠና ሰኔ 15 ይጀምራል። ሰኔ 15 የፍኖታ አባወራ ስልጠና እንጀምራለን። በአሁኑ ስልጠናችን አምስት እሁዶችን እናሳልፋለን። እያንዳንዱ እሁዶች አራት አራት ሰዓት ያላቸው እሁዶች ማለት ነው። በጣም ኢንቴንሲቭ የሆነ ክላስ ነው የሚኖረን። ብዙ ነገሮችን እናነሳለን። በተለይም ደግሞ ወንዶቻችን ከተቃጣባቸው ያልጫነት ጦር ለመታደግ ከምንሰራው ስራ ውስጥ አንዱና ዋነኛው አካል ነው የፍኖት አባወራ ስልጠና። የምትችል ከሆነ ጊዜህን አስብበትና ፍኖት አባወራ ስልጠና እንድትካፈል እመክርሃለሁ። በርታ፣ ለኛ ወንድማለም